ስትታይሞ በጣም ደብሮሻል። ኧረ አልደበረኝም፣ አልደበረኝም እንዲ አቴ፣ አልደበረኝም። እንዲያየውሽ እንግዲህ ምንም አልሆንኩም አልኩሽ እኮ ቴ እንጂ። አይ አቴ፣ ከሆስፒታል ከመጣን ጀምሮ ይሆው እዚህ ቦታ ላይ ቁጭ ብለሽ አልተንቀሳቀስሽም። እሽ፣ ታዲያ የት ሊሄድ? እኔ እንጃ፣ ብቻ ግን የሆነ ነገር ቅር እንዳለሽ ታስታውቂያለሽ። አንቺ ድንቢት ነው ማን የሚልሽ? በግድ ተከፊ ነው ድምቲ። አቴ ደግሞ አትቆጭኛው። እና ምን ላድርግሽ? መቀመጥ ክፍል እሺ በቃ ግን፣ ቡና ጠጥተሻል? ሴቷን አባራችዋታል። ማን ያፈላውን ቡና ነው የምጠጣው? ሴቷ ሀና መሆኗ ነው እኔም፣ አውቃት ሴት እሷ ነበረች። አለምታወቅ አላወቅሽኝም ማለት ነው አያቴ። ቡና ማፍላት ቀላል መስሎሽ ነው አይደል? ከባድ ይሁንም ቀላል፣ እኔ በደንብ ነው ማፍላት የምችለው። ና ለ፣ በቃ በዛው ልብስ ቀያይሬ ፏ ነው ማደርግልሽ በቃ ሻፍቲንግ የሚሄድበት ቦታ አለ። በቃ አልቆይም፣ አሁን እኮ ከች እላለሁ። ፒስ። በቃ ሰፈር ስትደርሻችሁ ይለኝ። አይ መጠራጠር ሳይሆን አለ አይደል፣ በዚህ ፍጥነት ይሳካል ብዬ አላሰብኩም። ወርኩን ከተጠገረርኩልሽ በኋላ የምን ወደ ኋላ ወደ ኋላ? አይደለም ያው ሴትዮዋ ትንሽ ስለጠረርባ ነው። እንደዛ ከሆነ ገንዘብ ስታመጣ የምትፈልገው ነገር ትወስዳል፣ ከዛ ቀሪ ቶሎ አመጣላል። ይሁለ እሸመጥጣለሁ ብትል ነገር ያሉሽ። አሬ የምን መሸምጠጥ ነው ማሪፍ። ፎቶ ግን ይሄ ራሱ ነው አዎ ሌላ ፎቶ የለም ይሄ ብቻ ነው ያለው ይሄንን ለጊዜው ለሻሻት ቀጣይ ደግሞ ሙሉን ሰጥሻለሁ ያራዳልች ነገር መላውን ካላመጣ ኦ ጋሉ ኪልዬ ኧረ ቶሎ ነው የማመጣው ጆሮ ከሰማረሙ አለቀል ምን እንዳደርግ ከሰዎቹ ጋር ፋሚሊ ሆኗል እኔ እንጃ ሴትዮዋ ለምን እንደፈለገችው አላውቅም ፒስ በቃ መላውን ስጨብጫጩ ይልሽ መኮንን እንደዚህ ሲጋራ ባላቦን እኔ ተምቹ አይደለሁ። አሳያል ያንተ መጫወች አሉን እኔንም ሻውደውኛል። አንተ ይቅርታት በልኝ፣ እገልሃለሁ። እውነት ተምቹ በጣም ይቅርታ፣ እኔም አላወኩም ነበር። ታሪኩን ቲቪ ላይ ካየሁት በኋላ ነው በጣም ነው የደነገጥኩት። ትሰማኛለህ፣ ማን እንደላከው ወስደት አሳይኛል። እማማ በጣም ተናዶ ነበረ። እንደ ሀያቴ ምኖር ይሻል እያለች ነበረ። እርግበት ምንም አልሆንኩም። ስትታይማ በጣም ደብሮሻል። እኔ ያልደበረኝም። አሉማማ ማማ እንዲህ ሀያቴ አልደበረኝማ ትበይ። እንደዚህ እያየውሽ አለች። እማማም ከእሷ ጋር ለማውራት ፈቃደኛ አይደሉም ማለት ነው። በጣም ተናደዋል። ሀኒ እዛ ቤክ በመቅራቷ እንግዲህ ምንም አሉ እንኳ አልኩሽ። ያውም ከዛ ከመጣን እስካሁን ከዛ አልተንቀሳቀሽም እኮ። እሺ ታዲያ የት ልሂድ? ይላሉ። ማማም እሷም እንጃ ብቻ የሆነ ነገር ቅር እንዳለሽ ታስታውቂያለሽ። ኦ አንቺ ድሚት ነው ማሚሉሽ በግድ ተናጋሪ ነው እንደምትይኝ አያቴ። ደግሞ አትቆጭኝ። አይ አለችን እና ምን ላድርግሽ? መቀመጥ ከፈለግኩኝስ? እሺ አያቴ ቡና ላፍላለሽ? ሴቷን ሁሉ አባራችኋታል። ማን ነው ቡና የሚያፈላ? ሴቷ አና ነች። ሴቷ እና መሆኗ ነው። አኔ አኔም ማቃት እሷ ነበረችኝ። እሺ ይህን አይልማ ሴትነቴን አትንቂውም። እኔ ሴትነት ሽን አልደቅም ግን ያላየሁትን ሴትነት አላደምቅም። አሁን እንደው ምን የመሰለ ቡና ማፍላልሽ ብላ እማማን ለማታለል ትሞክራለች። እማማ በፍጹም እሷ ጋር ለማውራትም ሆነ ለመቅረብ ፍቃደኛ አይደሉም ማለት ነው። እማማ እርግም ልጃቸው እንዳልሆነች ልባቸው ነግራቸዋል። ብሎ ሳቁባት። በስ ብሎ ስስቁባት እኔ ብላ ተገረመች። በጣም ተናዳደች ማለት ነው። አይ አለመተዋወቅ፣ አላወቅሽኝም ነው ማለት ነው። አያቲ ቡና ማፍላት ቀላል መስሎሽ ነው አይደል? ከባድም ሆነ ቀላል እኔ በደንብ ነው ማፍላት የምችለው ብላ እማማ ለማታደል ብዙ ደጋግማ ስታወራም እማማ በጣም ሳቁባት እና ባይናየል እሺ አሁን ልብሴን ቀይሪፋ ነው ማደርግልሽ እያለች ነበረ። እሷም ወደ ክላስ ልብሷ ልቀይር ሄደች ማለት ነው። ማማኪ ምንም አልተደሰቱባትም። በጣም ነበረ የተከፉትም። ማማ በጣም ነበረ ሐኒ እዛ ቤት ስላልመጣች አንቺ ቡና ማፍላትም አትችም እያሏት እችላለው ስላላወቅሽ ነው እያለች እርግብም እንደ ወይዘሮ ሜላት እማማ ለማታለት ስትሞክር፣ እማማ ግን ውሸቷንና አስመሳይነቷን ነቅቶባታል። ወይዘሮ ሜላት ግን እንዴት ነው እስከውን ያለቃችሁ የባዩሽ ሴራ እንዴትስ አልገባትም እርግብ እንዴትስ ስ የእሷ ታሪክ ሳትጠይቃት በሚዲያ ብቻ በማሳየት ያንን ፎቶ እንዴትስ ተቀበለቻት የምርመራ ውጤት ዶክተሩ እንደዛ ሲቀያየር እንዴትስ ምንድን ነው ምን ሆንሃል ብላ ያልጠየቀችው ሀና ሰራተኛ ስለሆነች እውነት አለኝ ብላ ስትናገር ግን በንቀት ሀኒን በመጥላትና በመግፋት የእሷን ስሜት ምንም ልትረዳት አልቻለችም ሀኒ ግን በጣም እውነት ስላላት ልቧ ተሰብሯል እንደዛም እንሆነ አባቷ ያልሆነ ህክምና አድርጎ ዶክተሩ ያናን ህይወት ለማጨለም ሙከራ እያደረገ ነው። አኒ በአባቷ ምክንያትም በጣም ተጨናንቃለች። አሴርም በጣም ሀሳብ ውስጥ ገብቶ ነበረ ማለት ነው። አሴር አባባ እንደ አባታቸው ነበረ የሚያያቸው። ተምቹም ባደረገው ነገር በጣም ተጸጽተዋል። ወይኒ እያል ነበረ። በጣም ተጸጽቷል። ምስጢሩንም ለማውጣት ሙከራ እያደረገ ነው ማለት ነው። ምስጢሩን እና መረጃው ተምቹ በደንብ ያውቃል። እሱም ጓደኛው ጋር በመደወል ጓደኛውም ስልኩን አንስቶ፣ ይሄ ገልቱ ኬት ተገኘ ዛሬ እያሌ ነበረ። አንቺ ያራዳልች እንዲነሽ ያል ነበር። ዛሬ ደግሞ ኬት ተገኘሽ? አንተ ስላልፈለግከኝ ነው። አይ እዛ ሰፈር መጥቼ እኮ ቸቤ መግባትሽን ጓደኞችሽ ነግሮኛል እያለ ነበረ። እሱም የእስር ቤት ገብቶ ነበር ለተወሰኑ ወራቶች፣ ያኔ ምስጢር ምንም አልሰማም ነበር። አዎ ገብቼ ነበር ግን አሁን ወጣሁ እያለ አንተ እኔ ላይ ሙድ እንዳያስክ እኔ ሙድ ሳልዝቤ ሳልዝብህ አልቀርም አሳያለሁ እያለ እየዛተበት ነበር ተምቹም ተምቹ በጣም ተናደዋል። ይሄ ነገር ይከሰታል ብሎ በፍጹም አላሰበም ነበረ። በዛ በተደረገ ድርጊት ተምቹ በጣም ንዴት ውስጥ ገብቶ ስጋራ እያጨሳ ወደ ልጁ ሄደ። ማለት ተሳካ ብሎ ባለፈው ያሰቡትና ብሩን እንዴት እንደተቀበሉ እያስታወሰ ነበረ። ይህ ነብሴን ሰጥቼ ወድሞን ከሰጠው በኋላ ይህምን ወደ ኋላ ነው ፎቶውን ከሰጠው በኋላ አይ ለማስቆየት አይደለም፣ ሴትዮዋ ስላልሰጠችኝ ነው። ከዛ ከሆነ ገንዘቡን ካላመጣክ እኔም ፎቶውን ወስዳለሁ እያለው ነበር። ተምቹ ተረጋጋ ሲለው የምትፈልገው ነገር ውሰድና ገንዘቡን አምጣ እያለው ነበር። ስጠኝና ለሴትዮዋ ልስጠው፣ ከዛ ቀሩን አመጣለሁ። ይሸመጥጣለሁ ብትል ነግራለሁ ረ የሚያመሻ መጠጥ ነው። ከዛም ፎቶውን እና መስቀሉን አሳልፎ ሲሰጥ እሻ መጠጥ አለው ስትል ግን አሳይሃለሁ እያለ እየዛተበት ነበር። ከዚህ በፊት ጆሮ ግን እንዳይሰማ የቀሪኑ አመጣለው እሺ እያለ ቀሪው ካላመጣ እወግ አለው እሺ ግድዬን እያለ እየማለ ነበር። አረ ቶሎ ነው የማመጣው ጆሮ ከሰማ ደግሞ አለቀልኝ ሲለው ጆሮ ደግሞ አሴር ነው ማለት ምን እንዲያደርግ፣ ከሰዎቹ ጋር ፋሚሊ ሆነዋል ወይ? ግን መስቀሉን እና ፎቶውን ለምንድን ነው የፈለጋችሁት? እኔ እንጃ ሴትዮዋ ለምን እንደፈለገችው አላቅ ስ ብሎ እሱም ተናበቱ ማለት ነው። ያንን ቆጭ ብሎ እያስታወሰ ነበረ እሱ ይሄ ነገር ይደረጋል ብሎ ሳያስብ መኮንን

እናም ያንን እያስታወሰ በጣም እያለቀሰ ነበረ። ሀኒ ታሪኳን በእነዚህ አስመሳዮች በማጣቷ ተምሹ በጣም ተሰምቶት ነበር። ያንን እያስታወሰ በጣም ተጸጽቷል፣ እንደዛ በማድረጉ እና እየዛታ እሱም ወደ ቀጭኑ ልጅ ሄዳ ወደ ጓደኛው ብሩን ተቀብሎ ፎቶውን ለዛች ሴትዮ ላይ ሸጠለች። እማዬ፣ ምን ሆናችሁ ነው እማማ ጋር ያልተግባባችሁት? ተግባባን አልተግባባ ምን ለውጥ ይመጣል እያለች ነው ወይዘሮ ሜላት። አሁን እኮ እውነቱ ተረጋግተዋል። እኔ ነኝ እዚህ ነገር የከተትካችሁ። አንተ ደግሞ ምን አደረግ? መጀመሪያ የምርመራ ነገር ያመጣሁት እኔ አይደል? እናንተስ ብትሆን ሀሳቡን ያመጣክ አናን አምኝ ምርመራ ይደረግ ባልኖር ኖሮ አንቺም ሀያቴም እዚህ ነገር ውስጥ አትገቡም ነበር። ምናሴ አቤት ማዬ ማደግህን አምኛለሁ። ምንድን ነው ማደግህን ለማሳመን የምጠራው ማለት አለ። እሱም ደንግጠው ማደግህን ለማረጋገጥ ግዴታ፣ አቤት ውስጥ ለተደረገ ችግር ኃላፊነት መውሰድ አይጠበቅብህም ስትለው፣ እሱም ወይዘሮ ሜላት እርግብን አምና መጀመሪያ እንዳየችው አምናታለች። ልጆቹ አላመኑም ነበር። አሁንም ሰላም እና ማማ ወይዘሮ አስቴር ሃና ልጃቸው እንደሆነች፣ እርግብ ልጃቸው እንደሆነች ነው ያመኑት። በምርመራ ውጤትም እነሱ ምርመራ ውሸት እንደሆነ ነበረ ያወቁት። አሴርም እውነት መስሎታል። ምናሴ ሃና እርግብ ናት፣ እህቴ እሷ ናት ብሎ እርግብን ተቀብለዋል። ሃኒ ግን ውሸታም እና አስመሳይ ናት፣ ሌባ ጨበርባሪ እያሉ ሃኒ ላይ እየዛቱ ነበረ እና በጣም ያሳዝናል። ዶክተሩ የራሱን ሕይወት ለማትረፍ እና የፍቅረኛውን ወይም ደግሞ የሜስቱን ሕይወት ለማትረፍ ብሎ የሰው ሕይወት ማበላሸት የለበትም ነበር። ዶክተሩ ግን ሙስና ሰርቶ በዛቻና በማስፈራራት የማይሆን ነገር የማይሆን ተግባር አድርገዋል። እንደዚህ አይነት ነገር የሚሰሩ እንደዚህ አይነት ነገር የሚሰሩ ጥቅማኞችና ራስ ወዳዶች ሰዎች እንዳሉ ያስተምራል ማንነትንና ማየ እኔ በፈጠርኩት ችግር እኔ ነኝ ኃላፊነቱን መውሰድ ያለብኝ አንተ ሳትሆን፣ ችግር የፈጠረችው ሃና ናት። እዚህ ደግሞ አንተ ሳትሆን ራሷ ተቀጣበታለች ብላ አሁንም እሷ ላይ እየዛተች ነው። መጨረሻውን ስታይ ግን ምን ይሰማት ይሆን? ያኔ እውነት ሲወጣ ተምቹ እየዛተ ነው። ተምቹ ነገሮችን ሁሉ ለማስተካከል እየሞከረ ነው። መረጃ አለ፣ ፋይል አለ፣ ፋይሉን አምጪ ብሎ ወይዘሮ ባዩሽን ይህ እያስፈራራት ነው። አንቺ እንደዚህ አይነት ነገር እንደምታደርግ ያላወቁ አላቅም ነበረ ብሎ ወይዘሮ ባዩሽን፣ የኔ ልጅ ይሄ አንተ እኮ እውነታው እንዲወጣ ብለህ ነው እንደዚህ ያደረግከው እንጂ ችግር ለመፍጠር አይደለም። ሀና ናት ይሄን ሆን ብላ ያደረገችው። እማዬ በቃ ሀናን ተያት። ለእኔ ግን ይቅርታ አድርግልኝ። አሁንማ ምን ታደርግልኛለች? አንተ ግን ከዚህ በላይ መጨነቅ የለብህም። ሁሉም ነገር ያለፈ አልፏል ብላ ልጇን እያስናናች አና ላይ እየዛተች ነው ወይዘሮ ሜላት። አሁንም እንደዛ ከሆነ በቃ ከሀያ ቴጋ ሰላም ወርዱ። አንተ እኮ ዝም ብላ መጨነቅ ስለምትወድ ነው እንጂ እኛ እኮ ሰላም ነን። ምንም ካልሆናችሁ ወደ ሳሎን እንሄድ። ስለተረዳሽኝ ከልባ አመሰግናለሁ ምናሴ። አንተ እኮ ልጄ አንድ ነው አባትሽ ካልሆንኩ የምትለኝ? አረኔ እንደዛ ላልኩም አንተን ለመረዳት እኮ ግዴታ አለብኝ። አንተ ነስ እንሂድ አንተ ደነስ ብሎ ልጁን አንቆ ይዘዋል። እንዴት ነው የሸወርከኝ? መስቀልና ፎቶውን እንዴት ለትልቅ ነገር እንደፈለጋችሁ አልነገርከኝም። እኔም አላወቅኩም ነበር። አላወቅኩም ይለኛል እንዴ ብሎ ወይኔ ተምቹ እያለ በጣም ተናዶ ነበረና ልጆንም እዛ አንቆ ይዞታል። ያንተ መጫወቻ ልሁን ይቅርታ፣ በጣም ተምቹ፣ እኔንም ሸውዶኛል። ይቅርታ አትበለኝ እላለሁ። እውነት በጣም ይቅርታ ተምቹ፣ እኔም አላወኩም ነበር። ታሪኩ ብዙ ነው። እናም ታሪኩን ያየሁት ቲቪ ላይ ካየሁት በኋላ ነው፤ እና በጣም የደነገጥኩት። ትሰማኛለህ? ወይዘሮ ባዩሽ ቤት ካላሳየኸኝ አለቀለህ። ምን ልታደርግ? እገለዋለሁ። ይቅረቤ ተምቹ ሰዎቹ በጣም እጅግ አደገኛ ናቸው። እኔ ምን አገባኝ ወንድ ልጅ እኮ ነኝ እያለ ነበረ። እውነት ነው ተምቹ በጣም ጀግና የራደ ልጅ ነው ተምቹ። አኔ በመጉዳቷ በጣም ተናደዋል። ቆርጦ ተነስተዋል ማለት ነው። ወይዘሮ ባዩሽ አንገቷን ይዤ ፋይሉንና ፎቶውን እንድትመልስ አደርጋታለሁ፣ አለበለዚያ ህይወቷን አጠፋለሁ እያለ እየዛታ ነበረ ተምቹ። ይሄ ወንድ አለመሆን አይደለም አንተ ጥንቦቅ በቅብኝ አሁን ጎሮሮ ላይ ቆም ላሳይ ወይስ የሴትዮዋን ቤት ትነግረኛለህ? ተምቹ ሰዎቹ የሚፈልጉትን ካገኙ በኋላ እኔንም ከጨዋታ ውጭ ያድርጎኛል! ብሎ ሲል እንዲኛንኛ እንዲነኝና ተምቹ እያንዳንድሽ አንገት ሽን ይዥ ካላሳየው ሸኔ ተምቹ አይደለም። እነዙን እነቃቸው እኔን ግን ተዋኝ ሰማኛለይ እንደዚህ በቀላሉ አልተዋቸውም። ተምቹ እኔንም ተረዳኛ። በዚህ ጉዳይ እንደምትፈልገኝ አላወኩም ነበረ። እኔን እንደዚህ አይነት ነገር ውስጥ ካስገባኝ በኋላ እንደዚህ ተለኛ፣ ወይኔ ተምቹ እያለ ልጁን ውርወር አረገና ተናዶ ሄደዋል ማለት ነው። አሁንም አለቀውም፣ ልጁን እርግብና ባዮሽ በቅርብ ቀን ተምቹ አንገታቸውን ይዞ እውነታውን ያስወጣቸዋል። እማማ ባዩሽ እማማ ባዩሽ እና እርግብ፣ ወይዘሮ ሜላት ምን የሆኑ ይሆን? እኔ ግን አባቷ ሰላም ይሆንላት እንጂ እውነታዋ ግን ተደብቆ አይቀርም። አባቷን ብቻ ፈጣሪ ይማርላት። እማማ በጣም ተናደዋል። እማማ ምንም ሊቀበሉ አልቻሉም። እማማ ምን ሆነሽ ነው? ምን አድርጎ ነው የምትሉኝ? ውጤቱን እኮ አልተቀበልሽኝም ይሁን እንደሆነ ምን ይሁን? ውጤቱ እኮ ታውቆ እና ውሸታም እንደሆነ ታውቋል። አንቺ እንደዚህ መሆን ምን የሚሉት ነው? እችን ግ እችን ልጅ ግን ልብ ብለሽ አይተሻት ታውቂያለሽ? እማማም ጥላዋቸው ወጡ ማለት ነው። እሷም በጣም አዘነች፣ ወይዘሮ ሜላት ማ እናቷ በጣም ስለተቀየመቻት እና ስላልተቀበለች። ውድና የተከበራችሁ የቻናሌ ቤተሰቦች በቀጣይ ቪዲዮ እስከምንመለስ ባላችሁበት ሰላማችሁ ይብዛል።